ሰላም አለይኩም ወረሕመቱላሂ ወበረካቱ። ተመልካቾቼ እንደምናቸው? ደህና ናቸው የእኔ? አልሐምዱሊላህ ደህና ነኝ። ዛሬ ፈታ ልሰራ ነው። ለፈታ የሚያስፈልገው ባቲንጃን፣ ዳቦ፣ የሾርባ ቅጠል፣ እርጎ፣ ጨው፣ ከሙን፣ ፍልፍል አስዋድ፣ በርበሪ፣ ድምብላል፣ ቲማቲም፣ ሎሚ ጭማቂ፣ ሩማን፣ ሽምብራ፣ ነጭ ሽንኩርት፣ ሽንኩርት ድብስ ሮማን ጠሂና እዚህ ናቸው። አብረን ስራ ይሄው፣ እንደዚህ ልጨዋለሁኝ። አሁን ደግሞ እንከትፋለን። ብስሚላ እንደዚህ ነው የምከትፈው። ሁሉንም ራስ ልጨርስና እንገናኛለን። ይው እንጠብሳለን ብስሚላ ማላሲ ብሰል ይሄው እንደዚህ እየበሰለ ነው። ባቲንጃ ናችን ይበቀዋል። ብስሚላ ይው የሻችን እንደዚህ ይኸው። የሻችን እንደዚህ ደረሰ፣ ይበቃዋል። እናውጣው። ይኸው እንደዚህ ድስቴናል። ሽንኩርት እንጨምራለን። ብስሚላ ይኸው እንዲ እየተቁላላ ነው። ዘይት ዘይቱን ብስሚላ እንጨምራለን። ነጭ ሽንኩርት የተፈጨ ቲማቲም እና ትንሽ ሳልሳ አለው። የቅመሞቹን እጨምራለሁ። ይሄም ሽንብራችን እንጨምራለን። እዚህ ያው እንደርሶልና ሊበቃዋል። እናጠፋለን። ስንስራ እርጎ አረጋለሁኝ። ቢስሚላህ ጣሂና፣ ብስሚላ። ሰው እንደሚሰራው ልክ ነው። ብዙ የሚሰራ ብዙ ይጨምራል። ድብስ ሩማን፣ ነጭ ሽንኩርት፣ የሎሚ አሲር ጁዝ፣ ጨው፣ ከዛ ሁሉንም አቀላቀል ነው ይኸው ባቲጀናችንን እንጨምራለን እንደዚህ አሁንም ዳቧችንን እንጨምራለን ይኸው ያንን ቅድም እየሰራ ነው እንሱስ ከሽምብራ ጋር እንጨምራለን። ያው የሰራነውን ሱስ እንጨምራለን። በርጎ የሰራነውን ዘይት ዘይቱን ዝኑባር ብስሚላ ስኖበር ታችን እንደዚህ አልቋል። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አርጉልኝ። እናንተም ሰርታችሁ ሞክሩት። በጣም የሚጥም ነገር ነው። እንሻአላህ እንገናኛለን በሌላ ቪዲዮ።